አረ በፍጹም እኔ እዚህ ይሻለኛል። ባይሆን አንቺ ገብተሽ ምግቢ። እኔ አራበኝም። ግን በቃ ናና። እኔ ደግሞ ሶስ ምን ሆነ ነው ከአባት ጋር ትጣላችሁ እንዴ? አረ በፍጹም አትዋሸኝ። ቅድም እኮ ሳሉ እንድትሰምቻለሁ። አይ ትልቅ ነገር አደለም እባክሽ፣ ይልቅ ናፍቀሽኛል። እንደፈርጊ ኪራቶ፣ መራራቁም ብንለምደው ነው የሚሻለው። ማለት አልገባኝም ቆ ቆይ መች ተቀራርበን ነው የምንራራቀው? በቃ አለ አይደል። ቆይ ጽናቴ፣ ቅድም አባ አግባ ስላለኝ ደብሮች ነው ለምን ይደብረኛል? ወግ ማድረጋቸው። አይ እንደሱ ይሆናል ብለህ ነው ጽናቴ? አልገባኝም። ቆይ የተፈጠረ ችግር አለ እንዴ? እስኪያውሪ ኪራ፣ እኔ አባቴን መዋሸት በጣም እየከበደኝ ነው። በቃ እውነቱን ንገራቸው። አቤት ጋሽ

ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ ሰላም ናችሁልኝ እኔ ሰላም እግዚአብሔር ይመስገን ላይክ ሸር እንዳትረሱ ለቻናሌ አዲስ ሆናችሁ ላይክ ሸር ሰብስክራብ እያደረጋችሁ ቤተሰብ ሁኑ ዛሬ ደግሞ በጽናት ድራማ ዛሬ ደግሞ በክፍል አርባ ዘጠኝ መጥቼላችኋለሁ የጽናት አባት ወደ ቤታቸው ሊሄድ ነው በጣም ስለተሳቀቁ በሰው ላይ ተደረበው ስለነበሩ ተሳቀው ወደ ሀገራቸው ሊሄድ ነው እዛ ላይ ለልጃቸው ጠርተው እኔ ወደ ሀገር ሊሄድ ነው በአልዋት ማለት ነው። እሷም በጣም ተጨነቀች። ምንሆና አባቴ ለምንድን ነው ስትላቸው፣ አይ ዝንብዬ ነው አሉት። ከዛ ደግሞ እሷም በጣም ከፍቷት ማለት ነው። እሺ በቃ ምግብ ልስራለህ አለቻቸው። ምግብ ልትሰራላቸው ሄዳ ምሩ መጠች ማለት ነው። ምሩ ምንሆነች ነው ጽናትዬ፣ ምንሆነች ነው ይህ ሳምንት አንቺ አይደለሽን፣ ተቀይረሻል። እሷ ምንሆነች ነው ደብረሻል ምናምን አለቻት። እሷ ደግሞ አባቴ እየተሳቀቀ ነው በአባቴ ነው ሀሳብ የገባብኝ አለቻት፣ ማለት ነው። እሷ ደግሞ አይዞሽ አይዞሽ፣ ምንም አትጨናነቂ፣ አይዞሽ ከጎንሽ አለው። እኔ በምትፈልጊው ሁኔታ ሁሉ ከጎንሽ አለሁ። አይዞሽ አባትሽም ወደ ሀገራቸው ይሄዳሉ፣ አይዞሽ አለቻት፣ ማለት ነው። እዚህ ላይ ደግሞ የክራ አባት ለሚስታቸው ደውለው እያወሩ እያለ ምስቱ ደግሞ ለምንድ ነው ክራሲ ለምንድ ነው ወግ ማድረግ የማያሳየ እንደምንድ ነው የማያገባው ምናምን ብላ ጠየቀቻቸው ማለት ነው እሱም እሱም አሁን ከአሁን በኋላ ወግ ማድረግ ያሳየ ይሻል አይዞሽ አላት ማለት ነው እየሳቀ እዛ ላይ ደግሞ ኪራና ህፅናት እዚ ላይ ማለት ነው። ምን ሆነሽ ነው ስላት፣ ደብሮሻል ምናምን ስላት፣ የኔ ፍቅር፣ የኔ ድንብሽቡሽ አፍቀሽኛል እኮ ነው የመቅፍ አድርጌኝ ስላት ማለት ነው። እሷም ተይኝማ፣ እንደዛ አትበለኝ አለችው። ያለ ምን ሆነሽ ነው፣ ምን የተፈጠረ ነገር አለ? እንዲህ አላት ማለት ነው። እዚ ላይ እሷ ደግሞ ምንድን ነው ከአባትሽ ጋር እየተጨቃጨቃችሁ ነበር፣ ተጣላችሁ ተጣላችሁ እንዴ አለች ማለት ነው። አይ አልተጣላንም፣ ዝም ብሎ ነው አባቴ፣ ዝም ብሎ ነው እንጂ አልተጣላንም። ምን ሆነሽ ነው ግን የተቀየርሽ? ምን ሆነሽ ነው ደብሮሽ ነው ያለ አላት። እሷ ደግሞ እኔ እንጃ ለአባቴ መዋሸት እየከበደኝ ነው ምናምን እያለች እያለ አባታቸው መጧቸው፣ ማለት ነው የክራ አባት መጣቸው፣ እንደዛ ብለው እያወሩ እያለ ማለት ነው። ከዛ እፈልግሃለሁ ና ወደ ሳልኑ ብሎ ተሄደ ማለት ነው። እዛ ላይ ስልክ ተደወረባቸው የክራ አባት። ማነው የደጎለው ክብረም ታውቁት አላችሁ ሁላችሁም። የመጀመሪያ ራሳቸው ያሳደጉት የወለዱት ሳይሆን ያሳደጉት ነው ማለት ነው። እና ከዛ ክራ መጣ ምን አባቴ ፈልገህኝ ነበር? አሉት ማለት ነው። ከዛ አው ፈልግ ይሃል ነበር። ለምንድን ነው ምንድነው? ከክብሩ ምን እንደሆነ ያጣላችሁ አላቸው። እሱ ደግሞ አይ ዝም ብለን የወጣቶች ወጣቶች ነገር ነው ምናምን አለ። አይ ንገረኛ ተዋሽን ስላቸው ስላው ማለት ነው። አይ በጽናት ነው አለ። ከዛ ወደ ጽናት ሄደው ለምንድን ነው ያጣላሻቸው አሉ ማለት ነው። የክራ አባቴ ይቅርት ይቅርታ አድርጉልኝ ስትለው አንገት ማንገት ደፊ ሀገር ነሽ ምናምን ብለው ለምንድን ነው እንደዚህ የምታደርጉ በመካከላቸው ለምን ትገቢያለሽ ብለው ተቆጥተዋት ሄዱ ማለት ነው። እሷም እያለቀሰች ቀረች። በዛ ላይ ደግሞ የጽናት አባትም ክራ ጠሩ፣ ጠርተው ምናምን ፈልግሃለሁ አሉት። ሄደ። ምንድን ነው አባቴ ይፈልገውኝ ነበር ምናምን አሉ። አዎ ልጄ ልጄ ከምትሳቀቀች ብኝ ብዬ አንተ ተሳቀቅ እሷ ከምትሳቀቅ ብዬ ነው ወደ ሀገሬ ልሄድ ብዬ ይዤው የመጣሁት ብርም ሌቦች ዘረፉኝ እና ብር ብትሰጠኝ ወደ ሀገር የሚሄጃ ምናምን አሉ አባቴ ለምንድነው ወደ ሀገራቸው የሚሄዱ ተሳቀው ነው ወይስ እያስቀየምነው ታለ ምናምን አለ አይ አልተቀየምኩም ያስቀየመኝ ሰው የለም ግን ወደ ሀገር የሚሄድ እፈልጋለሁ ምናምን አሉ እዛ ላይ ብር ሰጥተው ምግብ በልተው ከዛ ማለት ነው ምግባቸው በልተው ምናምን ክሩዌል ሸኛቸው። ለጽናት አባት ይዟቸው ክዶ ወደ ሀገራቸው ሸኛቸው ማለት ነው። እዛ ላይ ጽናት ድብር ብሏታል ማለት ነው። አባቷ ስለሄዱ ለአባቷ ናፍቃ መሰለኝ ድብር ብሏት ነው የቀረው እና አባቴ እንደዚህ ብለህ አትሄድ፣ የመጨረሻችን አደረግከው እኮ ምናምን ብላ ሸኞቻቸው። እንደዛ ካለት በኋላ የክራ አባት ጠሯት ማለት ነው። ከዛ እሺ ጋሽዬ፣ ምንድን ነው ብላ ሄደች። በጣም ፈርታ ነበር። በፊት ተቆጧት ስለነበረ በጣም ፈርታ ነበር። እና ምንድን ነው ጋሽዬ ብላ ሄደች እና እሷቸውም የምነግርሽ ነገር አለ ለማንም ያልነገርኩት ነገር ምስጢር፣ ለአንተ ልነግርሽ ፈልግ አለው አሉት። እሷ ደግሞ ለእኔ ለእኔ ምንድን ነው አለች። አዎ ልጄ እኔ ልጃችን አንድ ነው። የክራ እናት ደግሞ ሚስቴ ደግሞ የካንሰር ተማሚ ናትና ሳትሞት የልጇ ወግ ማድረግ ማየት ትፈልጋለች። ስለዚህ በጣም ደነገጠች ማለት ነው። የካንሰር ተማሚ ናት ስራት ማለት ነው። ከዛ እሺና ምን ላግዞት ስትላቸውም ለልጄ አንድ የምወዳት የሚያፈቅራት አለች ማለት ነው። የሚያፈቅራት ልጅ አለች ቤተሰብ ያሳደጋት በስነ ስርዓት ያደገች አለች። እሷ አመጣት አለው እሱ ከእሷ ጋር እንድቀራረብ አድርጊ አልዋት ማለት ነው። ከዛ ክራይ የመወዳት አለች ክራይ የመወዳት ልጅ አለች አለችው፣ አዎ አለች። ከእሷ ጋር ፍቅር እንድጀምሩ ከእሷ ጋር ፍቅር ጀምረው እንድጋቡ አድርጊ አልባት ማለት ነው። እሷ ደግሞ በጣም ተናዳ በጣም ተከብቷ ትሄደች ማለት ነው። እዛ ላይ ክላሷ ተቀምጣ ርሟ ላይ ተቀምጣ ማለት ነው። ይህ እንደት አድርጌ ነው እኔ ፍቅሬ እኔ ለእኔ ደስታ አልተፈጠረም ማለት ነው ብላ በጣም እያዘነች እያለ ምሩ መጣች። ምሩነሽ ነው ለብቻስ ብላ የተቀመጥሽ አለቻት ማለት ነው። ምሩ እሷ ደግሞ ምንም ምንም አላልኩም ምንም አለች ማለት ነው። ከዛ ምናኖሽ ነው ስትላት ዝም ብሎ ደብሮኝ ነው ምናምን አለቻት ማለት ነው። አላሳይዞሽ በምትፈልግኝ ሰዓት እኔ ከጎንሽ ነች። አይዞሽ የምታካፍልኝ ነገር ካለ ደግሞ ንገረኝ፣ እኔ የምችለው ነገር ምፈት ንገረኝ አለቻት ማለት ነው። እሷ ደግሞ የምትነግርኝ ነገር ካለ ንገረኝ፣ ንገረኝ አለቻት። እሷ ደግሞ አይ ልላቀን፣ ልላቀን አለቻት ማለት ነው። እሷ እንደዛ እያለች እያለን አሁን ከራ ደግሞ ምን እንደሆነች ተቀይራለች። ምን እንደሆነች ምክንያት አባላቋም ተቀይራለች ነጽ ያለው ማለት ነው። ለኩሩቤል ለናሆሚ ናሆሚንም አይዞ አይዞ ወንድሜ፣ ጓደኛዬ እንደዚ ሳይሆን ቀስ በቀስ ምን እንደሆነ ምክንያቷ እንጠይቃታለን። የአባቷ ነገር ናፍቆት ምናምን የአባቷ ናፍቆት ይሆን የቀየራት ምናምን የስለው እና እሱ ቢሆን ሁለታችን በሁለታችን የምፈታ ነገር አይደለ እንዴ ለን ያትነግረኝም እንዴ ብሎት ብሎ አልነገረው ማለት ነው። የሆነ ችግር ቢያጋጥማት እኮ ትነግረኝ ነበር እየነገረችኝ ነበር። አሁን ግን ምን እንደሆነች አልነገረችኝም ምናምን አለ ማለት ነው። ከዛ ከዛ እንደዛ ብለው እያለ መልሰው ጠሯት። የክራ አባት መልሰው ጠሯት ማለት ነው። እንደዛ ብላ እያለ እሷም ሄደች፣ ዝም ብላ ሄደች እዛ ላይ እና አባት የደብሮት ነው ያለው። እና አብረን የምንሄደ ወደ አባቴ ስለው ክራ እሺ ብሎ ያ ናሆሜም ሄደ እያወር እያለ ሙናችሁ ነው ግን እናንተ እየጠፋችሁ ነው ምናምን ስለው በስራ ምክንያት እኮ ነው በወጣትነት ጊዜ ያልተሰራ መቼ ይሰራል ምናምን አለ ናሆሜ። አየ ከልጅ እኮ አጣላኝ ልጅ እዚ ላይ መምጣት ራሴ ያሳደግኩት ልጅ ቤት መምጣት አቆመው ምክንያቱ ከክራዋት ጣልቶ ጸርና ጽናት አጣለቻቸው ምናምን አለው። አባታችን ይፈታል ይታረቃሉ ምናምን ብሎ ዝም አለን አሁን ማለት ነው። ምስ ላይ ደግሞ ሜሩ አይ ጽናት ዬ መከራሽ እኮ አያልቅ አለ ምናምኖች ነው አሁንም አትነግሪኝ ማለት ነው። ባለፈው እንድላቀን እነግርሻለሁ ብለሽኝ ነበር ምናምን አለቻት። ስመኝ ማ ለጠይቀሽ ያለታትሽ ጠይቅኝ፣ የማውቀው ከሆነ መልስልሻለሁ አለቻት። ማለት ነው መጀመሪያ አንቺ በህይወትሽ የራስሽ ደስታን ማስቀደም ያለብሽ ወይስ የራስሽ የሰው ነው አለቻት። እንዴት እንደሆነ ታም ይወስናል፣ ግን የራሴ ደስታን ማስቀደም ያለብኝ አለቻት። ማለት ነው ሜሮ። ከዛ እንደዛ ብላት እያለ ሄደች። ሜሮ ከዛ ንፅናት መጥበቅ ላይ ምድ ክሽና ቤት ቀረች ማለት ነው። እዛ ላይ ተቀምጣ እያለ ኪራ መጣ። ኪራ ስመጣ ተደብቃ ነበር እና ምንድነው፣ ምንሆኖች ነው ብሎ ልሄድ ሲል ቆመች ማለት ነው እና ለምንድነው የተደበቅች ምናምን ስላት፣ አንተ አስመሳይ ነህ አስመሳይ ነህ አለችው። ምን አድርጌሽ ነው ምናምን ስላት፣ ያደረግኩማ አንተ ታውቃለህ እኮ። ምንድነው ይሄ ሳምንት ፀባይ የተቀየረው ምንሆኖች ነው ስላት፣ አይ

ከፍቷት ያለው ማለት ነው። እንደዚ ብሎ እሽሽ በቃ ሌላ ቀን አወራሻለሁ ብሎ ሲሄድ እኔ ክፍት ይበልኝ እኔ የጭነቀኝ ምናምን አለች ማለት ነው። ምስልኝ እና እንደዛ ብሎ መጨረሻው ይሄ ነው በአምሳ በክፍል አምሳ እሷም ጽናትም ደስ ብሏት ክራም ደስ ብሎት እንደሚመጡ ተስፋ አደርጋለሁ። እስከዛው ሳብስክራይብ፣ ላይክ፣ ሸር እያደረጋችሁ ጠብቀኝ። ውድጅ ውድድድ ነው ማረጋችሁ። ባይ ባይ።